ሰላም ቤተሰብ፣ እንዴት ናችሁ ነው ያለው። ክብርይስፋ ጆሴፍ ነኝ። እንደተለመደው በአዳዲስ ወቅታዊና በአዝናኝ ቪዲዮች ተመልሼላችሁ መጥቻለሁ። ከእናንተ የሚጠበቀው እስከ መጨረሻ አብራችሁን በመቆየት ለስ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናሉ ቤተሰብ መሆን ነው። በተለይ ደግሞ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮመንት ላይ ያስቀምጡልኝ። ወደ ዛሬ ቪዲዮችን ከባልሽ ጋር አብራችሁ ናችሁ ወይ? አብረን አይደለንም። ከተለያየን ትንሽ ጊዜያቶች አልፈዋል። እንግዲህ አልተስማማንም ተለያይተናል። በቃ ሰዎች ስላንቺ እንዲያውቁት የምትፈልጊው አንድ ነገር እንደኔም እንዲያውቁት የምፈልጊው በጣም ብዙ ነገሮች አሉ። በጣም በጣም ብዙ ነገሮች ግን በመጀመሪያውም ሪሌሽንሽፕ ላይ በአሁኑ አዶናይ ነው። ምናልባት በጣም ግልጽ ስለሆንኩኝ ምናምን ምናምን ይሆናልና እናንተ ሙቮን ያደረገው ሰው ላይ ሰው ይበረታል። ለምን እንደሆነ አላውቅም። ያሳለፍነውን ህይወት ላይ አያውቁም። ያለፍነውን ነገሮች አያውቁም። ሰዎች አንተን ነው ብል የሚያደርጉት በቃ ለሆነው ሀፕ ላደረገው ነገር አንተ ብል የሚያደርገዋል እና እና በአወራው በጣም ደስ ይለኝ ነበረ። ግን እኔ በአወራቸው ከጀርባ በጣም ብዙ የሚጎዱ ሰዎች ስላሉ አንዳንዴ ከሚወሩ ሳታወሩ ጸጥ ብላችሁ ራሳችሁ ተጎጂ የሆናችሁ ብትቀጥሉ ይሻላል። ሪስፖንሲቢሊቲውን ራሴ ወስጄ ባላወራቸው ይሻላል። የአሁኑ ህይወትሽን ኤቭሪዋን መጀመሪያ ስትተዋወቁት መጀመሪያ አብራችሁ ስትሆኑ ምናምን ያለው ፐርሰናሊቲው በኋላ ላይ ላይኖር ይችላል። በኋላ ላይ ኮምፕሊትሊ ዲፍረንት ሰው ሆኖ ልታገኙት ትችላላችሁ። ለዛ ያንን ሰው አታውቁትም መጀመሪያ። እና ከዛ በኋላ ደግሞ እግዚአብሔር አብዝቶ ሊክሳችሁ ይችላል። ስለዚህ አይታወቅም፣ ቀጣይ እናንተ ህይወት ውስጥ የሚፈጠረው ነገር። ደስታችን በተለይ የኔ ልጅን ደስታ ወይ ደግሞ የኔን ደስታ የሚነካ ነገር ከሆነ ማስወገድ ነው ከህይወቴ ኮምፕሊትሊ ነው ማስወግደው። ምክንያቱም ደስታዬን በጣም ነው የምፈልገው። ማለት ደስተኛ ስትሆኑ ነው በጣም ብዙ ነገር የምታደርጉት የሰው ልጅ። እኔ ሰክሰስፉል ነኝ ብዬ ማስበው በህይወቴ ላይ ትልቅ ቤት፣ ትልቅ መኪና ምናምን ምናምን አልመኝም ፐርሰናሊ። በቃ ደስተኛ መሆን ነው ግቤ፣ የመጨረሻ ግቤ በጣም ደስተኛ መሆን ነው፣ ዙሪያ ያሉ ቤት ዙሪያዬ ያሉትን ሰዎች ደስተኛ ማድረግ ነው። ለዛ ያችን ነገር የምትነካብኝ ነገር ካለች እታገሳለሁ፣ ላይክ ለማስተካከል እሞክራለሁ፣ ካልሆነ እሸቱ መለሰ መቼ የተፖስት ያደረገውን ቪዲዮ አይታችኋል? ካላያችሁ ደግሞ በእናታችሁ ግቡና ዩት መጀመሪያ ላይ ፒን አድርጎታል። ይሄ ትምህርት ቤት ነው፣ ኢትዮጵያ ውስጥ ያለ ትምህርት ቤት ነው። ሀይሌ ምናስ ኦር ማናስ አካዳሚ ነው የሚባለው ከሁሉም ያስደነገጠ የምንታቃላቸው ኢንተርናሽናል ትምህርት ቤቶችን አይቻለሁ፣ ኢትዮጵያ ውስጥ አዲስ አበባ ያሉት ምናምን ኖ ይህ አዲስ አበባ አይደለም። ያለው ክፍለ ሀገር ነው። አይ ቲንክ ወደ ደብረ ብርሃን ምናምን መሰለኝ ያለው እርግጠኛ አደለውም። ዳት ጮቢኝ እርግጥ ልክ ካልሆንኩ ግን አዲስ አበባ ለመሆኑም በጣም ገርሞኛል። አዳሪ ነው፣ ከአዲስ አበባ ወጥተው ነው የሚያድሩት። ምናምን ሰው ከዘጠነኛ ክፍል እስከ አስራ ሁለተኛ ክፍል ልጆቻችሁ ሲደርሱ የሆነ ክፍለ ሀገር ሰጣችኋለች ደስ አይልም። ከዛ የሚኖሩበት ኢንቫይሮንመንት እንደዚህ ነው። ጂሙ ከሆቴል ጂም ይበልጣል። የሚበሉበት አዳራሽ እኔ እግዚአብሔርን። የሁሉም የኢትዮጵያ ዩኒቨርሲቲዎች እንደዚህ ነው መሆን ያለባቸው፣ በዚህ ስታንዳርድ መሰረት ያለባቸው በቃ ተማሪዎቹ ሶ ስማርት ምን እንደሚፈልጉ ያውቃሉ። እውነቱን ነው እሸቱ ያለው። በቃ ይሄ ር ሪሊ ፓሽነት ስለሚፈልጉት ነገር በጣም ሪሰርች ከመስራታቸው የተነሳ ተማሪዎች የሆነ ሀይ ስኩል ሲደርሱ ከሚሏቸው ለየት ያለ ነገር ነው የሚሉት። በደንብ ያውቁታል የሚፈልጉትን ነገር ምናምንና በቃ የሚገርም ኢንቨስትመንት ነው። ልጆቻችሁ ላይ ኢንቨስት የምታደረጉት ከዛ አንዳንድ ልጆቹ ደግሞ ድፍረቶቻችሁ ሀይ ስኩል ሲጨርሰው እነዚህ ኢትዮጵያ ውስጥ ያለ ዩኒቨርሲቲ ነው ወይ የሚማሩት ኖ፣ አይታችሁታል። መጨረሻ ላይ አፕላይ የሚያደርጉበት ተብሎ የተለጠፉት ዩኒቨርሲቲዎች እንዳለ የአሜሪካ ምናምን ያሉ ናቸው የሚገቡት። እንዳለ የተመረጡ ስማርት ልጆች ናቸው ምናምን ነገር ብለዋል። ን ተን ስማርት እንደሆኑ ልጆቹ ማለት ነው። እና ከስምንት ክፍል ይን ከዘጠነኛ ክፍልብቻ ሃይ ስኩል ብቻ ነው ከዘጠነኛ ክፍል እስከ ሽልተ ክፍል የሚያስተምሩት ኤስ ሰው ኩል እኔ ማለት ነው እግዚአብሔር አብሮኝ የሚያወራ ሰው ፈልጋለሁ። ስለዚህ ትምህርት ቤት ያስደነቃችሁን ነገር ኮመንት አድርጉልኝ። ቪዲዮን እዩትና ምንን ያስደነቃችሁ ጂሙ የሚበሉበት እንትን ኢቨን የሚማሩት እንደኖርማል አስተማሪ ቆሞ እነሱ ቁጭ ብለው ምናምን አይደለም። ክብ ሰርተው እዛ እርስ በርስ ነው ዲስከስ የሚያደረጉት ተማሪዎቹ። ከዛ አሰብኩት እኛ ሃይ ስኩል እያለን እንደዛ ስንደረግ ምን ነበር የምናደረገው ብዬ አሰብኩትኝ እኛ ብርቅ የሚሆንብን ከስንት አንዴ ስለሆነ ባገኘነው አጋጣሚ ወሬው ነው ማውራት የምፈልገው። እነሱ ደግሞ ሁሌ እንደዛ ስለሆነ የሚማሩት ይሰረቻቸዋል ወሬው ሶ አት ሳም ፖይንት መማር እንዳለባቸው ስለሚያውቁ ትምህርት ላይ ፎከስ ያደርጋሉ። በጣም እንደዚህ አይነት ስታይሎቹን እስቲ ውሰዱ ትምህርት ቤቶች። እግዚአብሔር ነው የምሬ ነው። ተማሪዎች ትምህርት ቤቱን እንዲናፍቃሉ ቴ በጣም በቃ አስተማሪ ገባል ቆሞ ተማሪ ቁጭ ብሎ ስቦሪንግ በጣም አይተነዋል። የት ደረሱ ተማሪዎቻቸውን። አሁን አስወታ ክፍል ብዙ ተማሪ ነው እየወደቀ ያሉት ስለዚህ የሆነ ነገሩ መቀየር አለበት። ስለዚህ ከዚህ ትምህርት ቤት እንማራለሁ እግዚአብሔር ደ ከአእምሮ በላይ የሆነው ጌታን በህይወቴ። ኢትዮጵያ ውስጥ እንደዚህ አይነት ትምህርት ቤት ይኖራል ብዬ አስቤ አላውቅም። ጌታ ነው ነው እያካበርኩ አይደለም። ግቡና ቪዲዮ ያላያችሁ እዩት። ካካበርኩ ትነግሩኝ ያላችሁ በቃ እኔ ምሉ ነገር የእውነት አለ ማለት ነው ኢትዮጵያ ውስጥ እኔ ፊልም ላይ ነበር ማቁ ማለት እሱንም የውጭ ፊልም ላይ ኢትዮጵያ ውስጥ እና እንደ አይነት ትምህርት ቤቶች ቢበዙ ያው ብዙ የተሻለ ትውልድ እናገኛለን ብዬ አስባለሁ። ግን አይ ዶንት ቲንክ አይመስለኝም እንደይን ነገሮች መንግስት ይሰራል ለእንደይን ነገር ዩኒቨርስቲ ያረጋል ብዬ አላስብም። አበቶይ ሳቃ አሊዱ

ሰኻዓቢዱ ዘለለውን የ ኣሲረ ሒዘቲ ምሽዎ ዒደ ዘቢባ ግርማ የወሩ መኪና ስጦታ ሰጥቷታል። በነገራችን ላይ ከምወዳቸው አርቲስቶች አንዷ ነች። 12 ዓመት ልድገምላችሁ፣ ቡራቡል 12 ዓመት ጽኑ እስራት ተፈርዶበታል። አባቴሙት በጣም ያሳዘነኝ ክርስቶስን ችግር የለም እሺ ሳክሰኛ ነኝ እኔ ነገ ትሰሙታላችሁ ሪስፔክት ታደርጉኛላችሁ 12 ዓመት ጽኑ እስራት የውዲ አለ ነጆዬ ጃንታ ጋር የተያዘበት ወግቻለው ብሎ ሲናገር ነበር ላይብ ላይ እሱ እሱ ተደማምሮ ወደ አራት ምናምን ሪከርድ አለበት ከዚህም በፊት እስር ቤት በተረጋጋሚ ገብቷል ሪከርድ ከተያዘብህ ደግሞ አዛ ነው ልክ እንደ ቲክታክ ዋርኒንግ ለምሳሌ ቲክታክ ተከታታይ ሰባት ጊዜ ቪዲዮ ካጠፋብህና አካውንት ዋርኒንግ ከሰጠ የመጨረሻ አንድ ቪዲዮ ሪሙቭ ከተደረገበት ቀጥታ አውቶማቲካሊ ባን ያደርጋል። እኔ አንድ ቀን ታሰሬ አላውቅም በሕይወት ሸቤ ትገባ ለትገባ ለምትሉኝ ከስር የጽዳት ሸቤ ብገባ ሶስት ሳምንት አልቆይም። እኔ ወዲያውን ለምን ሪካርድ የለብኝ። አስራ ሁለት ዓመት ታሰረ። አዘንኩ በጣም። አሁን አንድ ጥያቄ መጠየቅ እፈልጋለሁ። ደስ አላችሁ? ቡራ ቡር ታስር 12 ዓመት። ደስ አላችሁ? እኔ ደስ አላለኝ። አባቴ ሙት ግን ግፋ በለው ስትሉት የነበራችሁት እናንተ ይሽ አያችሁ። እረፍ ብትሉትስ? እንደኔ አንተ ወንድ ከሆንክ ዳልቻን እንደዚህ ምናምን መጨረሻውን እንደማያምር አውቃለሁ እኮ ነው። አንድ ስቴፕ ከሱ ቀደም ያልኩ ልጅ ነኝ። እናንተ ግን ተው ማለት ነበረባችሁ። ቡራ ተይ፣ ይሄ ነገር መጥቆም ከዚህ በፊት ሪከርድ ነበረብን አንተ በሌለህበት ዳኞች ፈርደውብሃል፣ አትነካካ፣ ከእንደዚህ አይነት ነገር ጋር ብላችሁ ብትመክሩት፣ በተለይ አጠገቡ ያላችሁ ስታቀሳሰሩ የነበራችሁ እዚህ ሁላ ኬዝ ውስጥ አይገባም ነበር። እና በጣም ያሳዝነኝ፣ ሀበሻ በጣም ድራማ ይወዳል። ያው ሰምታችኋል፣ ቡራቡል አስራ ሁለት አመት ነው የታሰረው። በጣም ብዙ ማለት በጣም በዚህ እድሜ አስራ ሁለት አመት ታስረ ስትወጣ በቃ ምንም እና አሳዝኑኛል። እረፍ ቢሉት ጥሩ ነበር። ጓደኞቹ አብሮ እንደዚያ ያውላ ነገር ሲያደረጉ የነበረው አሁን አይዞ ያሉ ማንም አይደርስለትም። ማንም ምንም ሊያደርግለት አይችልም። ትዝ ይለኛል ለመጨረሻ ጊዜ ከዳልቻ ጋር ነበር የተጣሉት እና ዳልቻ ቲንክ ሳይፈታ አይቀርም። በዚህ ቪዲዮስ ዳልቻ ሲታሰር ረሳችሁታል። እስቲ ዛሬ ስለ ዳልቻ ሳይሆን ስለ አባቱ መንገራችሁ። የዳልቻ አባት አየለ ኮረሱ ይባላል። እዚህ አካባቢ ምራመርሴ አካባቢ እንደሱ ታዋቂ እንደሱ ባለሀብት እንደሱ ጀግና የሆነ ሰው ያለ አይመስለኝም። እኔ ልጅ ሆኜ ሳድግ እንዳየለ ነው መሆን የምፈልገው ነበር። ስለ ዳልቻ አባት ነው የምነጋገረው፣ ጥግ ድረስ ጀግና የሆነ ሰው፣ ለህዝቡ ሟች የሆነ ሰው። እዚህ አካባቢ ሻሸምኔ ምናምን እንደሱ ዝነኛ እንደሱ አቅም ያለው ሰው የለም። መንግስት ነው

እዚህ ሀገራችን ውስጥ ብዙ ናርሲሲስት የሆኑ ሰዎች አሉ። በጣም ሊጠቀሙብህ የሚፈልጉ ካንተ ላይ ውድድር የሆኑ ስትበልጣቸው፣ ደስ የማይላቸው በተቻላቸው አቅም ትንሽነት እንዲሰማህ የሚፈልጉ ሰዎች በጣም ብዙ ናቸው። ከዛ ሳትወድ ማለት ነው አንተም ናርሲሲስት ያደርግሃል። ቢካዝ ናርሲሲስት የምትሆኑ ሰዎችን ለመጉዳት ሳይሆን ቢካዝ ራስን ፕሮቴክት ለማድረግ ነው። የነሱ ጌም ለመጫወት መጫወት ትጀምራለህ። ቢኮዝ ሌላ ምርጫ የለህም። አንዳንዴ ማለት ነው። ናርሲሲስት በበዙበት ቦታ በጣም ንጹህ ስትሆን ሰዎች በጣም ይጠቀሙብሃል። አንተ በንጹህ ልብክ ከሰዎች ጋር ታወራለህ። ለካስ እነሱ እንዴት እንደሚጎዱህ፣ እንዴት ካንተ እንደሚበልጡህ፣ እንዴት ምንም ያን ያህል ጥቅም እንደሌለ፣ እንዴት ያን ያህል ጎበዝ እንዳልሆንክ ካልኩሌት እያደረጉ እያሰቡ ነው የሚያወሩ ካንተ። ሶ ኢትስ ጀስት ላይክ ከተ የተለያየ አስተሳሰብ ሆነህ ነው የምታወራው። ከዛ ኢነርጂያቸው ማለት ነው በጣም ውስጥ ላይ ፊልት ታደርገዋለህ ይሰማሃል፣ ማለት ነው ያጨናንቀሃል። ሰው እኔ አሁን ቮለንተሪ አድርግ ያለው ናርሲሲስት ለመሆን ሰዎች ለመጉዳት ሳይሆን ራሴን ፕሮቴክት ለማድረግ እነሱ የሚጫወቱት ጌሞች እኔ የምጫወጣለሁ። እውነት ለመናገር ቤቴ ስገባ ግን ወደ እውነተኛው አዶናይ እመለሳለሁ ቤቴ ሆኜ ከምቀርባቸው ጋር ሲሆን ማለት ነው። ለዛም ነው ብዙዎቻችሁ የምትቀርቡት ሰው መምረጥ አለባችሁ። በቃ ላይ የምትቀርቡት ሰው መምረጥ አለባችሁ። የሆነ ሰው ትንሽነት እንዲሰማችሁ የሚያደርጋችሁ ከሆነ የተሳሳታችሁ፣ ምንም ጥቅም እንደሌላችሁ፣ የደከማችሁ እንደሆናችሁ፣ መተረብ እንዳለባችሁ፣ ከነሱ በታች እንደሆናችሁ እንዲሰማችሁ የሚያደርጋችሁ ሰው ካለ እሱ ሰው ማለት ነው። ልንገራችሁ በእሱ ጌም መጫወት አለባችሁ። ወደ ውስጣችሁ ማስገባት አቁሙ። የውስጣችሁን ነገር ማካፈል አቁሙ። ብዙዎቻችሁ ታሪካችሁ፣ ሚስጥራችሁ የምታካፍሉት ሰው ለእናንተ ጥሩ ነገር የማያስብ ሰው ነው። ልንገራቸው እግዚአብሔርን ውስጣችሁ ይነግራቸዋል። ይህ ሰው ትክክል ነው ወይስ አይደለም። ግን እያወቅ ነውም ለራሱ በየቀኑ እያመን ኦኬ፣ ነገ ይስተካከል ይሆናል፣ ነገ እንደዚህ ሆኑ ኖ ስታፕ ልንገራችሁ በቃ ወዲያውኑ ታቋርጣላችሁ። የዛኔ ማለት ነው። የሆነ ሬድ ፍላግ ካያችሁ አይ በቃ ይህ ሬድ ፍላግ ኢት ገና ላይ ቼንጅ ነገ የመቀየሩ አይቀርም ከነገ ወዲያ መቀየሩ ኖ ዴይ ሾውድ ዩ አሳይተዋችኋል። እመኑት፣ ወዲያውኑ ማለት ነው። አምናችሁ ውሳኔያችሁን ወስኑ። ልንገራችሁ ልጥፍ አትበሉ። እሱ ነው ችግራችን እኛ መለጠፍ። ኖ ፋክት ዳት አዶናይ ኢትዮጵያ ከመጣ በኋላ በጣም ብዙ ቪዲዮችን እየሰራ ነው እና ሳያስቀይሙት አይቀሩ መሰለኝ። በቲክታከሮቹ በነ ጆን ዳንኤል ፍርድ ጉዳይ ከፍርድ ቤት አዲስ ነገር ተሰምቷል። ትላንትና የፌዴራል ከፍተኛ ፍርድ ቤት በነ ጆን ዳንኤል መዝገብ የተከሰሱ ተከሳሾች ላይ ሊሰጥ የነበረውን የፍርድ ውሳኔ ለሌላ ጊዜ ማራዘሙን ገልጿል። ፍርድ ቤቱም እንግዲህ አምና ላይ በነበረው ክርክር የመጨረሻ ውሳኔው ሳይሰጥ እንግዲህ የፍርድ ቤቶቹ የመዝገብ ጊዜያቸው በመድረሱ ምክንያትም በቀጣዩ ዓመት ማለትም ወደ ጥቅምት አምስት ቀን 2018 ዓ.ም አዘዋውሮት የነበረ ቢሆንም ነገር ግን አንድ ዳኛ ከኢትዮጵያ ውጭ በመውጣታቸው ምክንያትም መዝገቡን በክረምት የረፍት ጊዜ ልንሰራው ባለመቻላችን ምክንያትም ለቀጣይ ቀጠሮ ማለትም ለጥቅምት 18 ቀን 2018 ዓ ም እንዲዘዋወር ተደርጎ ብሏል። የትናንቱ ቀጠሮም እንግዲህ የጥፋተኝነት ውሳኔ፣ ይህ ማለት ደግሞ ጥፋተኛ መሆን አለመሆናቸው ለመወሰን የነበረ ሲሆን ነገር ግን ጉዳዩ ከላይ በተጠቀሰው ምክንያትም ውሳኔ ሳይሰጥበት ለጥቅምት 18 ቀን 2018 ዓ ም ቀጠሮ ተይዞለት ይሆናል ማለት ነው። ወይ ብሬ ዛ አልተገናኘንም እሺ አሁን ቀበቶቹ ምናምን እንደዚህ ነው ዋጋቸው የአዞ ቆዳ ሲሆን ቀበቶ አርባ ሺህ ብር ነው የዘንዱ ደግሞ ሲሆን ዛርማለዛር ወይኔ ከለሩ በጣም ነው የሚያምረው ዋጋውስ ዋጋውን እሱ ሀምሳ ሺህ ብር ነው ሀምሳ ሺህ ብር ኧረ ጎበዝ የተሳሳተ ቦታ እንዲገባ ወይኔ በጀቴን ባወቅሽ ዛሬ ሀምሳ ሺህ ብር ነው። እንዴት ነው አምሮብኛ። ግን ሀምሳ ሺህ ብር ነው አይመስለኝም። ላውልቆ የፈጠነ ላውልቆ ሌላ ጊዜ። እኛ ቤት ውስጥ የበግ ቆዳ አለ፣ የበሬ፣ የፍየል፣ የፍየል ስጋ በልብስ የአዞ፣ የአዞ ቆዳ አለ፣ የዘንዶም ቆዳ አለ ዘንዶ ከት የምን ሀገር ዘንዶ? ብራዚል? እኛ ሀገር ዘንዶ? የኬንያ ዘንዶ አለ እዚህ። ቆዳው ነው ዘንዶ የለም ማለት ቆዳው ነው ያለው። ተመልካቾች ይሄ ራሱ ፕሮሰስ ተደርጎ ማለት ነው። ያዞው ቆዳ ፕሮሰስ ተደርጎ ነው እኮ። ልብስ ሳይሆን እንደ ጌጥ የሚቀመጥ ማለት ነው። እንደ ጌጥ ነው። እዛ ቪአይፒ ውስጥ አለ። ቦርሳዎች ቆዳ የሚሰሩ አይ የበጉን ካልቻል ያዞን ስለማልችል፣ ባሪያ ይሻለኛል ወይ በቀበቶ ያለውን አታ በኮፍያም አለ ያዞ ማለት ነው። ይሄኛው ስዌዱ የበግ ነው። ይሄኛው ደግሞ የአዞ ቆዳ ማለት ነው። በግና አዞ አንድ ላይ ይሄኛው ደግሞ የዘንዶ ነው። ለመጀመሪያ ጊዜ የዘንዶ ቆዳ አሪፍ ነው። ሰው ይሄስ ስንት ይሆናል ማለት ነው? ሰላሳ አምስት ሺህ ወይ ብሬ በዛም ተገናኘ ነው። እሺ አሁን ቀበቶቹ ምናምን እንደዚህ ነው ዋጋቸው። የአዞ ቆዳ ሲሆን ቀበቶ አርባ ሺ ብር ነው። የዘንዶ ደግሞ ሲሆን ስለዚህ በደንብ በጀት አድርጋችሁ ነው እዚህ መምጣት ያለባችሁ። እንደኔ እግረ መንገዳችሁን ስታልፉ መምጣት የለባችሁ። እሷ የግመል ቆዳ ነች። የግመል ቆዳ ነች። ቁልፍ መያዣ ነች። መቼ መቼ አትወደድ አስተያየት እናደርግላለን። ባዶ እጄን ከመጠቀር ከመሄድ ማስታወሻም እንዲሆነኝ እችን የግመል ቆዳ ይዘን ቢሆን ያዘውን አልቻልኩም። በግመል ተስማምጠናል ማለት እኔ መለው፣ ግን በዚሁላ ገንዘብ የሚገዛ ሰው አለ ማለት ኢትዮጵያ ውስጥ ነው። ነገር በእንደዚ አይነቱ ዋጋ ቀበቱ፣ ኮፍያ በዚሁላ ከባድ ነው። ሲገዙ ባይግ ደስ ይለኛል ላሏሻቸው ዘፈን ነው ማለት ምንድን ነው አልገባኝም። አፋር ውስጥ ነው ቲንክ ስለዚህ ነገር የምታውቁ ሰው ካላችሁ ኮመንት ላይ ያስቀምጡልኝ። የተወረወረባትን ድንጋይ ወደ ውጭ ከመውጣት ከመፍራት በማክስ ከመሸፈን ከእንደዛ ወጣ እንደውም ብላ ጭራሽ በደንብ ሶሻል ሚዲያውን የተወረወረባትን ድንጋይ ቤት ሰርታበታለች እና በደንብ ተጠቅማበታለች እድሉን። አንተም እንደዛው ያ ነገር ግን ጥቅሙም እንዳለ ሁሉ ጉዳቱ እንዳመዘነባችሁ ነው በጣም እየነገራችሁኝ ያላችሁት። ከዚህ በኋላ ሀብታሙና ሩሃማ ሶሻል ሚዲያ ላይ ህይወታቸውን በደንብ ያካፍሉናል ብሏቸው። ልናካፍልም ለምት የምፈለገው ነገር እግዚአብሔር ይህን ቀሪ ህይወታችንን እንዲባርከው ቀሪ ህይወታችንን እንዲባርከው ነው የምመኘው። መሀላችን ሴጣን እንዳይገባና መልካሙን ነገር ብቻ ከፊታችን እግዚአብሔር እንዲያስገባል ነው። ይህ ሶሻል ሚዲያ ላይ ከዚህ በኋላ ሊያዩኝ የሚችሉት ምንድነው ከሩሃማ ጋር የደስታዬን እንጂ ብከፋ ራሱ አዘን ይነላሳቸው እዛው እኔና እሷ ተነጋግረን እንጨርሰዋለን፣ እንጂ ሶሻል ሚዲያ ላይ ወጣ ደስታዬን የሚፈልጉ ደስታችንን የሚፈልጉ ብዙ ሰዎች ስላሉ ያንን ነገር አሳያቸዋሉ። ከእግዚአብሔር ጋር ደግሞ እግዚአብሔር ከረዳን የዛሬ አመት ደግሞ ልጃችንን አሳያቸዋል። የደስታ ተካፋያችን ነው የምናደርጋችሁ። እንጂ ማለት እንደዚያው በደም ሶሻል ሚዲያው ላይ ምናምን ምናምን የዕለት ተዕለት እንትናችሁ ምናምን እንደዚህ አሁን ልክ እንደ ካፕል እንደሚታዩት ኮንተንቶች እንደዚህ በደም ሶሻል ሚዲያ ላይ ለመጋፈጽ ዝግጁ አይደላችሁም። ምንም የሚመጣ ነገር የለም። ያው ሶሻል ሚዲያ እኮ አንዳንዴ ምንድን ነው ዝም ብለሽ አንዳንዴ ከሰው ጋር ለማውራት ለምን ሀሳብ ሼር ለመደራረግ ምናምን አለ፣ ያ ነገር መኖሩ አይቀርም። በመልካም ትጠቀሙበታላችሁ። በመልካም ነገር እንሄድበታለን። መልካም፣ ደስ ይላል። እንጃ፣ እኔ ግን እኔ ዝግጁ አይደለሁም ያው እሷ ከደረሰባት ነገር አንጻር ነው። አንተ ድጋፎች፣ መውደዶች፣ ፍቅሮች አለ። አንዳንድ ኔጌቲቭ የሆኑ ሰዎች አሉ። ከቀልዶች ውስጥ ካጋጣሙ ፈገግ ያሳዩም ተረባዎች ውስጥ ምንድነው ያለኝ አንዱ ሳምባም ጨምርላት። እንደዛ ሲለኝ እኔ መልሰላት ሳምባም ጨምር፣ ድመት ነው ኩላይ ሰጣታር ነ በል እንግዲህ ሳምባም ጨምርላት ኦኬ፣ ኦኬ ምን ድመት ነው ወይ ሳምባም ይታያልኩት ና አይታ ሳምባም እንደዚህ አንዳንድ ነገሮች እኮ አይጠፋፋንም፣ ግን ትክክለኛውም አንዳንዱም ባለጌዎችም አሉ። ሙሉ ለሙሉ ጫናው እሷ ላይ ቢሆንም እንደ እሷም እኔም የፈደነኝ የተረገለኝ የተሰደብኩት ነገር አለ። ይተነ ታረቁ ከሚስቶቻችሁ የተጣላችሁ ሰዎች ካላችሁ ከባሎቻችሁ የተጣላችሁ ሰዎች ካላችሁ መጣላት ትርጉም የለውም። የሚያዋጣው እሱ ነው። እርቁ ደስ ይላል። እርቁ ደስ ይላል። እርቅ መውረዱ ደስ ይላል። ግን ለምክሩ ቸኮላችሁ ትንሽ፣ ለምክሩ ቸኮላችሁ ዛሬ ሶስተኛ ቀናችሁ እኮ ነው። ሳልስቱ እኮ ነው። ዛሬ ትንሽ ሰንበት ትበሉ እንጂ እነዚህ ጥንዶች ያው ታርቋሉ። ብዙ ሚዲያ መነጋገሪያ እንደነበሩ ሁላችሁም ታስታውሳላችሁ ብዬ አስባለሁ። እና ግን አፈጣጠኑ ስለምክሩ እና ቤተሰቦች ዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችኋቸው እንደተዝናናችሁባቸው ተስፋ አረጋለሁ። እስከዚህ ድረስ አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሼር ያላረጋችሁ፣ ሰብስክሪብ ያላረጋችሁ ሰብስክሪብ በማድረግ የቻናሉ ቤተሰቡን እንዳይረሳ፣ በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ።